ያስብ ጓደኛዬ ብሎ ቤቱ ድረስ ያመጣው ሰው እንደዚህ ማድረጉን ቢሰማ ለሰው ያለው እምነት ምን ያክል ሊጠፋ እንደምችል። ለዛ ነው ኪራ በተደጋጋሚ አንቺ እናሱ ማል ምን ተፈጥሮ ነው የሚለኝ? እንዴ ኪራ ምን ሆነ ነው አፍቃሪሽ መጥቶ? የምን አፍቃሪ ነው የምትለው? ኪራ ተረጋጋ፣ በናት ናኦሚ ምን ተፈጥሮ ነው ምን ማለ ተረጋጋ ከሰው ጋር ተጣልተ ከማን ጋር መቼም ሲፈጥርሽ ተወደጂ ብሎ ነው ሁሉም ይሳብብሻል ቆይ ምን እያልሻቸው ነው አልገባኝም የተጣላው ከይኑ ጋ ነው አዎ ምን ነው እንዲ ስላረገ ኮራሽ ቆይ ግን አንቺ መቼ ነው ሰው ምን የምታዩ ኪራ ተረጋጋ መነግረ ነገር አለ ጽናት ምንም አታውቅም ታዩ ምሩ ሀሴት ሁሉንም ነገር ነግረኛለች እቺ ግን እኔም በሆን ከረፈደ ገብቶኛል በሰዓቱ እየተፈታተነኝ እንደሆነ ስነግራ አንተም አልሰማኸኝም የዛ ዕለት ከሱ ጋር ተኝታችሁ ስላየው ነበር ከዚህ ቤት ተነስቼ ጠፋሁት ከማን ጋ እኔ ከሄና ጋ አንድ አልጋ ላይ አይደለም አንድ መንገድ ላይ ራሱ ልሄድ አልችልም ከዛ እጅር ይሄንን ስላወቀ የምትጠጪው ነገር ውስጥ የአባፍሬ ያደረገና አስተኛሽ የእንቅልፍ መድኃኒት ማለቱ ነው ይህን ያደረገው ሄኖክ ነው የዛን ቀን ሀሴት የሄኖክ መጠጥ ውስጥ መድኃኒት ጨምራ ባታስተኛው ኖሩ አንቺም የሷ ጣፋንታ ነበር የሚደርስሽ። ካፌ መጣው ለዛ ነበር እይሽ፣ አንቺ መቼም ሰው አትሰሚም። የራስሽን ጭንቅላት ውስጥ ያለውን ሀሳብ ብቻ ነው የምታዳምጩ። ይህን ነገር ሽነውሄድና አረጋም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? እንግዲህ ያው ዛሬ ለድምጼ ጥራት ይቅርታ ጠይቃለሁ። ትንሽ ጉንፋን ይዞኛል። ውድ ቤተሰቦቼ እንደተለመደው በአዲስ ቪዲዮ ዛሬ መጥቻለሁ። ከዛ በፊት ግን ላይክ እና ሼር እያደረጋችሁ አዲሶች ሰብስክራይብ እያደረጋችሁ ቪዲዮቼ ለሌሎች ተደራሽ እንዲሆኑ አድርጉልኝ ውድ ቤተሰቦቼ ከልብ አመሰግናለሁ ስለምታበረታቱኝ ያው እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ጽናት ክፍል ሀምሳ ስምንት ይዤላችሁ መጥቻለሁ ቤተሰቦቼ አጓጊና አስተማሪ አዝናኝ ምርጥ ድራማ ጽናት ባለፈው ሳምንት እንግዲህ ባለፈው ክፍል እንደተከታተል ነው መሮ ታግታ ነበረ። ከዛም በኋላ የታገተችበትን ቦታ እነኪራ ሲደርሱ ይደርሱ በጣም ደክማና ጽኑ ህሙማን ውስጥ ነበረች፣ ጽኑ ህመም ውስጥ ነበረች እና ወደ ሆስፒታል ወስደዋት ነበረ። እና እዛ ላይ ነበረ ያለቀው። ዛሬ እንግዲህ ተሽሏት ፍቅረኛዋ ናሆም ይዟት ወደ ቤቱ ተመልሶ እሷም ደህና ሆና እቤታቸው ከገቡ በኋላ እንግዲህ ኪራም መጥቶ አሁን አንቺ ባልሽ ስታገኝ ደህና ነሽ አይደል እያለ እየቀለዱባት ከዛ በኋላም አረፍ አሉ። ወደ ክላሳቸው ገብተው ናሆምና ምሩ ጽናትና ሰኒ እንግዲህ መተው ምሩ እስከምትነሳ ድረስ ቢጠብቋትም ስለ ዘገየችባቸው ወደ ጽናት ቤት ሄደው ለማረፍ እና እዛ ሊያድሩ ወሰኑና ሰኒ እና ጽናት ወደ ጽናት ቤት ሄዱ እና ሰኒ ኪራና ጽናት አብረው እንዲተኙ በማሰብ ሳሎን ላይ ተኝታ፣ ኪራ ነይ ተነሽ ሲላት ተኝቻለሁ፣ አትቀስቅሰኝ እያለች እምቢ ያለችው እና ከዛ በኋላ ጽናትና ኪራ አብረው አደሩ ማለት ነው። እና ቤተሰቦች እንግዲህ ይሄ ቤተሰብ በእንደዚህ አይነት ሁኔታ ላይ ያሉ ኪራ ሀሴት በጽሁፍ ያስቀመጠችለትን አንድ ደብዳቤ አግኝቶ ነበር። እሱ ምንድን ነው የሚለው? ምሩን ያገታት ሂኖክ ነው። እናም ደግሞ ያ የነገርኩህ ዩኒቨርሲቲ ያውቀዋለሁ ያልኩህ በፎቶ ሲያስፈራራኝ ነበር ያልኩት ልጅ ያንተ ጓደኛ ሄኖክ ነው የሚል ነበረ። እና ይሄንን ከሰማ በኋላ ኪራ ለማንም ምንም ትንፈሽ ሳይል ቁልፉን ይዘህና ብሎ ሄኖክን ካናገረው በኋላ ደውሎለት ናሆም ጋ የሆነ ካፌ ቁጭ ብለው ጠበቁት። እናም እዛ ሲመጣ ንዴቱን ተወጥቶ ቅጥቅጥ ካረገው በኋላ ወደ ቤት መጣ። ወደ ቤት ሲመጣ ሰኒ ምሩና ጽናትም ስለዚሁ እያወሩ ነበረ። ጽናት ብዙ የማታውቀው ነገር አለ ኪራ፣ እንዴት አድርገን ለኪራ እንንገረው? እያሉ ሲያስቡ፣ ኪራም እጁን ተመትቶ ሲገባ ጽናት ደንግጣ ምን ሆነህ ነው ኪራ? ምን ሆነህ ነው ስትለው፣ አይ ምንም አልሆንኩም፣ ፍቅረኛሽ ደበደበኝ። መቼም ተወደጅ ብሎሻል ብሎ አሽቦባት እና ደሳለሽ አሁንስ ሲላት፣ እንዴት ነው እንደው የምታወራው ስትል የተፈጸመውን ነገር ሁሉ ነገራት። ያኔ የጠፋው እሷ ከሄኖ ጋር አብራ ተኝታ ስላያትና በተፈጠረው ነገር ስለተናደደ እንደሆነ ነገራቸው። የእንቅልፍ ኪኒንም እንደሰጣት ምንም አታውቅም ነበር ጽናት እና የእንቅልፍ ኪኒን ሰጥቷት አብረው እንዳደሩና ሰኒ ደግሞ ጻሴት ለሄኖክም ባትሰጠው ኖሮ እንቅልፍ ኪኒን ያኔ የእሷ ጣፋንታ ላንቺ የሚደርስሽ ነበር እያለች አስጠነቀቀቻት። ጽናት በጣም ደነገጠች። እናም ውድ ቤተሰቦች በእንደዚህ አይነት ሁኔታ ውስጥ እያሉ ኪራም በጣም ተናዶ ናሆም በጨዋታም በጨዋታ ካጽናን ካጽናናው በኋላ እንግዲህ ጽናትና ኪራን እንዴት አድርገን ነው የምናስማማቸው ብለው እያወጡና እያወረዱ ነው። ነገር ግን እስካሁን ምንም አይነት መፍትሄ ያልተገኝላቸውም። እናም እንግዲህ ሰኒን የሆነ ቦታ ከወሰዳት በኋላ ጽናትን እንድትመክራት እና ልትስተካከል የሚገባበት መንገድ ካለ እንድትስተካከል ካልሆነ ግን እሷን ውጭ ሂጅ ከቤቴ የማለት ሞራል ስለሌለኝ እኔ ራሴ ቤቱን ለቅቄ ሄዳለሁ፣ አስጠነቀቃት እና ሰኒ የቻለችውን ያህል እንደምታረግ ለኪራ ቃል በሌላ በኩል ደግሞ ናሆም ለምሩ ሰሞኑን ተዘጋጅ ትልቅ እንግዳ ይመጣብሻል እያላት ነው እና እሷም እኔ ሚስጥር አልችልም ናሆሜ ንገርኝ፣ ማን የሚመጣው እንግዳ እያለች አፋጣ ስትይዘው የምትመጣው እንግዳ እናት ነች አላት። በዚህ ሰዓት ምሩም ደነገጠች። ምክንያቱም አዲስ አማች የባሏ እናት በሆኗ ነው። እናም ናሆሜም ብዙ ጊዜ ሴቶች የባላችሁን እናት ትፈራላችሁ፣ ነገር ግን የኔ እናት እንደ ሌላ እናት አይደለችም ናሆሚ በያት እያለ እየደጋገመ አስጠነቀቃት። እናም ምሩም ብዙም ደስ ባይላትም ግን መፍራቱ አልቀረም እና እናቱ እንዲወባት ከጸለየች በኋላ እሺ ብላ ወደ እነ ኪራ ቤት መጡ። እናም እነ ኪራ ቤት ከመጡ በኋላ ሁሉም ተሰብስበው እንግዲህ ስለ ኪራና ስለ ጽናት ካወሩ በኋላ ወደፊት ምን መደረግ እንዳለበት አስበው ጽናትና ናሁምና አደይም ወደ ቤታቸው ሄደው ዝግጅታቸውን ጀመሩ። እና የኔ እናት ማለት በሴት እና ሁን በሴት ዋና ማለት ነች እና ሬት ፈሪያለሽ እያለ እያጽናናት ነበር። እሷም አይ አተን አልፈራህም ነገር ግን ምንም ቢሆን ለመጀመሪያ ጊዜ ስለሆነ እናትህን ትንሽ እፈራለሁ እያለች እያወራችው፣ ከዛም ፅናት ለኪራ በተኛበት መታ። ኪራይ በእኔ ምክንያት ነው እንደዚህ የሆንከው፣ የምትጠጣው ህይወቴ የተበላሸው ግን ምን ላደርግ? እያለች ስትለፈልፍ ድንገት ነቅቶ ምንድነው የምትለፈልፊብኝ አንቺ ሴት አላት። አይ ምንም ስለ ጫማ ነው ያወራሁት ብላ አስተባበለችው። እናም ከተነሳ በኋላ ምግብ ላምጣ አምጥታ ሰጠው። አልበላም ስፈልግ እኔ እነግርሻለሁ አላት። እሷም በንዴት ምግቡን ብድግ አወቅሽ አንተ ካልበላህ እኔም እንደማልበላ እያለች ምግቧን ይዛ ተመለሰች። እናም ውድ ቤተሰቦች የኪራ አባት ደውለው እንዴት ነው ብሎ የተፈጠረውን ነገር ሲጠይቋት እሷም ፅናት ሀሴት ከኪራ ጋር ስላልተስማሙ ቤቱን ለቃ እንደሄደች ነገረቻቸው። ነገር ግን አላመኗትም። አንቺ ልታቀራርቢያቸው ስላልቻልሽ ነው እያሉ ሲወቅ ሰዋት እሷም አይ ከእንግዲህ በኋላ እኔም ሀሴትና ኪራ አብረው እንዲሆኑ ከማይሆኑት ጎን እየሆንኩ ነው እያለች ስታወራቸው ድንገት ኪራ ደርሰው ንቅ ካረጋት በኋላ ከማን ጋር ነው የምታወሪው? ሲላት አፏ እየተንተባተበ ከጓደኞቼ ጋር ነው ከጓደኞቼ ጋር ነው እያለች አወራች። እናም እንግዲህ ኪራ ሀሴትን እንደማይፈልጋት እና እንደማትሆነው አባቷ ካወቁ በኋላ ሌላ ሴት እንደሚፈልጉለት ለኪራ ነግረውታል። ኪራም ይህንን ለሰናይት አባቴ እንደዚህ ብሎኛል፣ እስኪ ደግሞ አባቴ ምርጫ ሞክራለሁ እያለ ነግሯታል። እናም ውዴ ቻናሌ ተከታታዮች ፅናት ድራማ እንግዲህ የዛሬው ይህን ይመስል ነበር። በቀጣይ በአዲስ ፕሮግራም በአዲስ ትዕይንት እስከምንገናኝ ድረስ ከልብ ትናፍቁኛላችሁ ውድ ቤተሰቦቼ የምለቃቸውን ቪዲዮዎች ከወደዳቸዋቸው ላይክ ሸር እና ሰብስክራይብ እያደረጋችሁ ለሌሎች ሰዎች ተደራሽ እንዲሆኑ አድርጉልኝ ሁል ጊዜ ከጎኔ ስለሆናችሁ ስለምትከታተሉኝና ስለምታበረታቱ ምስጋና ነው። ውድ ቤተሰቦቼ ቀጣይ በሌላ አዝናኝ አስተማሪ በሆነ አዲስ ፓርት በአዲስ ትዕይንት፣ በአዲስ ሀሳብ፣ በመልካም ምኞት ለኪራና ለጽናት መልካም እየተመኘን በቀጣይ ፓርት እስከምንገናኝ ቻው።